ሁሉም ነገር ያለ ጊዜው ምንም የሚፈጸም ነገር የለም። እኛ ስለሮጥን አናሸንፍም፣ እኛ ስለቆምን ደግሞ አንቀደምም። ሁሉም በጊዜው ይሆናል። ሰላም ሰላም፣ እንዴት ያናለ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ስጀምሩ ሁሌም በላይክ ጀምሩት። እናት ዓለም እናት ሲሳይ እናት ሁሉ ነገር እናት ለዘላለም ትኑር። እንግዲህ ትንሱና አላዛር ዛሬ ታርቀው በጣም ፏፈሽ ብለው መጥተዋል። እናትየው አስታርቃቸዋለች እና ሰሞኑን የነበረው ድባብ ደስ አይልም ነበረ። በትንሱ ላይ በጣም ብዙ ጫና ብዙ ስድብ እየደረሰባት ነበረ። ውዶችዬ በጣም ይቅርታ ስለ ድምፄ ድምፄ ያፍናል እና በጣም ይቅርታ አድርጉልኝ። እንግዲህ ትንሱ ፍቅሩን ባለመቀበሏ አንቺ ጥቅመኛ ነሽ፣ ለጥቅም ነው የመጣሽው እንጂ ወደሽው አይደለም፣ ትምህርትሽን እኮ እሱ አያስተጓጉልሽም አብረን እንለወጥ ላይ ያለሽ አይደል፣ ስለዚህ ለምን ልቡ ትሰብሬዋለሽ በሚል በጣም ብዙ ሰው እየወረደባት ነበረ። የትንሱ ሁኔታ እኔም ትንሽ ገርሞኝ ነበረ፣ ዝም እያየሁ ነበረ ማለት እሱ አለች መጀመሪያ ያው ስታቆለማምጠው በጣም ብዙ ነገሮች ቢታይባት የነበረ እንደ ከሷ ነው፣ ቸኮሽ አትበሉኝ እና አላዛር ማለት በጣም የተባረከ በሕይወቴ ምርጡ ሰው ብዬ የምጠራው እሱ ነው። በጣም ለሰው ልጅ አሳቢ ነው። በጣም ፈጣሪ ነው የሰጠኝ ሁላ እስከ ማለት ደርሳ ነበረ። ነገር ግን አላዛር ፍቅሩ ሲያቀርብላት እምቢ አለች። ያለች እንግዲህ ያው ሴት ልጅ ተግደርዳሪ ነች እና ፈልጋ አይመስለኝም እምቢ አለችው። ትንሽ ለመግደርደር ሊሆን ይችላል እንደገናም ደግሞ የሰው ልጅ ምክንያት አያጣውም ማለት ልጆች ይች ልጅ ምክንያት ይኖራታል ግን ሰው ምክንያቷን እንኳን ሳያቅ ነበር ሲሰድባት የነበረውና ምክንያቷ ከቤተሰብ የተያያዘ ሊሆን ይችላል ቤተሰብ ላይ ጫና እያደረባት ሊሆን ይችላል ይሄ አጎት ምናምን ተብዬው እንኳን ለመሸሽ ያመጣችው ነው የሚመስለኝ ትክክለኛ አጎት እንኳን አይመስለኝም ነገር ግን እኛ ቸኩለን ባንፈርድ በእውነት ሁሉም ነገር በጊዜው ሊስተካከል እኛ ቸኩለን የሰው ልጅ እንሳደባለን፣ ቸኩለን ያለ ስምስም እንሰጣለን። እና እች ልጅ በጣም ብዙ ሰው ሲወርድባት ነበረ። ግን ዛሬ እንግዲህ ማሚ አስታርቃቸዋለች። እውነት ለመናገር ፍቅሩን ተቀብለው ይሆን ወይስ ደግሞ እንዲህ በጓደኝነት ሊቀጥሉ፣ ምንም የምናውቀው ነገር የለም። ማታ ላይ ሲመጡ ነው የምናየው። ግን ዋናው ነገር ከመካከላቸው ሰላም መውረዱ ነው። ትንሽ ትንሱ ቅር አስብላኝ የነበረ እንዴት መሰላችሁ? ማለት የሰው ልጅ የማይፈልገውን ነገር አስገድዶ ተቀበል ማለት አይቻልም። ትንሱ ፍላጎት ባይኖራት ግን የሆነ የምታስረዳበት መንገድ ልክ አይደለም ያነበረን ትንሽ የነበረኝ ማለት በቃ ካልፈለገች ግዴታ የለውም ከዚህ ጋር ማንም ሊያስገድዳት አይችልም። አላዛር እንደዚህ እንደዚህ እንደዚህ ነው ብላ በስርዓት ቁጭ አድርጋል ለሱ በስ ነገር ይሄን ያክል ደግሞ እሱ አያስገድዳትም ይሄ ነው ከሰው ልጅ ለመለየት ሲፈለግ የሆነ ስበባስበብ ከመደርደር ቅንቅጭን በቃ ካልፈልጋችሁ አልፈልግም ብላችሁ መናገር ነው እና ብቻ ግን አላቅም ዛሬ ደስ ብሎኛል እንኳን ሰላም ወረደ ከመካከላችሁ አብሰው ደግሞ ፍቅሩን ተቀብለው ከሆነ እጅግ በጣም ነው ደስ የሚለኝ ምክንያቱም